ለምን ውሃ ቆሻሻ ውሃ በብጭር ቆቀታችሁን ውሃ ከላይ ብትቀዱበት ያ ቆሻሻው ነው ጠርጎ እያወጣው የሚሄደው ማለት ነው። ነጭ ውሃ ለማምጣት ያ ውሃ ነው ጠርጎ እያወጣው ነው ያለው። አሁን ኦዲየንስ ራሱ በሶስት በአራት ነው የተካፈለ ያለ የተከፋፈለ ያለ አሁን ሄኖክና ፍጼ አሁን ሄኖክ እንደተካፈለ ሰው ነው በብሩኬ ነው እየወገነ ይሄዳል። አሁን ግማሹ አይሚ ልክናት ይላል፣ ግማሹ ቆይ ከተሳሳት ትመልሱኛላችሁ። እና ግማሹ ይሄኔ እንትና ብሩኬ ልክ ነው ይላል። መጀመሪያ ምንድን ነው እዚህ ጋር ሚሚዬም ከተሳሳት ትመልሽኛለሽ። መጀመሪያ ድርፍስ ውሃ ያልኩሽ ምንድን ነው? ማጥራት ያለበት ምንድን ነው? መጀመሪያ ሁለቱ ተነጋግረው አውርተበት ሁለቱ ፈተው የራሳቸው ነገር አግተው ማንም ሳያስገቡ ይሄ ነበረ እንዲህ ነበረ ብለው ሁለቱም ተረዳተው፣ የኋላ የሚመጣ ነው መጋፈጥ ያለባቸው የሚመጣ ይጋፈጡታል። ለምን ሁለቱ አንድ እጅ ናቸው፣ በቃ ተያይዘዋል፣ እጃቸው ተያይዘዋል። ስለተያያዙ ከኋላ የሚመጣው እንዲጥሉ እነሱ ወደፊት እንዲራመዱ ማለት ነው። ይሄ እኔ በዚህ ነው መውሰድ የምችለው ማለት ነው። ምሳሳት ከሆነ ተመልሽኛለሽ፣ አይሚም ብሩኬም ቁጭ ብለው ተነጋግረውበት ይሄ ነገር አዎ፣ በእኔ በኩል ጥፋት ነበረ፣ በአንተም በኩል ይሄ ጥፋት ነበረ። ከስዋ ቁጭ ስል ሁለታችንም ተረጋግተን አናወራው፣ ሁለታችንም ግፍል ግፍል እንላለን ሳይሆን፣ ሁለቱ ጥሩ ሳይሄደው ነገሮቹ ፈተው ያለ ነገር አጅተው ሁለቱ ማለት ነው። በቪዲዮም ይምጡም ሳይመጡም የሁለቱ ነገር አስተካክለውት ከዛ በኋላ የሚመጣው በኃይልም ይምጣ በመልካምም ነገር ይምጣ። ብሩኬም ሄዶ ይቅርታም ጠየቀ፣ ልጁም ይቅርታ ጠየቀ። መጀመሪያ የራሳቸው ነገር ነው መጨረስ ያለባቸው። አሁን በፊት በነዳኒ ብንወስደው መጀመሪያ ሀይሚና ብሩኬ ጨረሱ አይደለም? ታረቁ፣ እርቅ ገቡ፣ ሰላም ወረደ። ከዛ በኋላ ማን ነው ይቅርታ ጠይቆ የመጣ? ዳኒ ይቅርታ ጠይቆ መጣ። ከዛ በኋላ ናቲ ናታ ነው ማን ነው የሚባል ልጅ መጣ። አሁን ሰው ለመጠየቅ አጥፍቻለሁ ጥፋቴ ነው ብሎ ወደ እነሱ እንዲመጣ መጀመሪያ እነሱ ነገራቸው ማስተካከል አለባቸው፣ ነገራቸው አንድ ቦታ ማድረግ አለባቸው። የሚመጣም ነገር ሴት ልጅ ናት፣ እሱ ከጎኗ ሆኖ ተጋፍጦ ፍጹም የጠብቃት አንድ ቦታ እንዳትሄድ ሳይሆን ራሱ ተጋፍጦ ነገሮቹ ገብቶ አስተካክሎ ሃይሜ ቅመሜ፣ ይሄ ነገር እንደዚህ ነበረ፣ ይሄ ነገር እንደዚህ ነው። በቃ ሁለቱ ማለት ነው። ገመዱ ቆርጠውት የታሰረ ገመድ ቆርጠውት፣ አስተካክለውት፣ ከዛ በኋላ ከኋላ የሚመጣባቸው ማሸነፍ ይችላሉ። ሁለቱም ለምን አንድ ናቸዋ፣ ተያይዘዋል። አሁን ሁለቱን ተከፋፍለው፣ አንተ ልክ ነህ፣ አንች አንቺ ልክ ነሽ፣ አንተ ልክ ነህ፣ እኔ ልክ አይደለሁም፣ እኔ ልክ ነኝ። አይ እንደዚህ ነው። ልጁ ይቅርታ ጠይቀው ይሄ አያስኬድም። መጀመሪያ የራሳቸው ነገር ነው ማስተካከል ያለባቸው። አሁን የሚልበልሽ እና የራስሽ ነገር ሳታስተካኪ የሰው ነገር ልታስተካኪ መሮጥ የለብሽም። የራስሽ ነገር ነው ማስተካከል ያለብሽ። አሁን ብሩኬ የራሱ ነገር አልቆ ጨርሶ ተስተካክሎ፣ ከልጁ የሚመጣ ከሌላ ሰው የሚመጣ መጋፈጥ ይችላል። መጀመሪያ የራሱ ነገር ሴት ልጅ ናት እሷ ልትሳሳት ትችላለች። ልቧን ሊነካት ይችላል የሆነ ነገርም ቢኖር ይኑርም አይኑርም ሰውም ለማስተማርም ይሁን መጀመሪያ ሁለቱ ያለ ነገር አጣርተውት ቤታቸው አጽድተው ነፃ አድርገውት በጥሩ መንገድ መሄድ የሚችሉ ሁለቱ ናቸው። በፍጼም በኩል አይደለም። በእንትናም በሄኖ መንገድ አይደለም። ሁለቱም ብቻ ናቸው። በሌላ ሰው መንገድ አይደለም። ሶስተኛ፣ አራተኛ፣ አምስተኛ ወገን መግባትም ሳይኖርበት ሁለቱ መጀመሪያ ተነጋግሮ በጠረጴዛ ዙሪያ መፍታት አለባቸው። ሁለቱ ሲፈቱት ነው ነገሩ መስተካከል የሚችለው። ሁለቱ ሲነጋገሩ ነው። ሁለቱ አንድ ሳይስ ሆነው ሲራመዱ ነው ነገሩ መፍታት የሚችሉ ጠላቱ ማሸነፍ የሚችሉ የሚመጣው ከኋላ የሚመጣባቸው ማሸነፍ የሚችሉ ሁለቱ እንዲ ይሄ ሁለቱ እኮ አንድ ከሆኑ በእነሱ መሀል መግባት አልችልም ብሎ እሱ ማፍሮ ወደኋላ ነው የሚሸሸው። ግን እነሱ ሁለት ፈርቅ ከሆኑ በዛ መካከል ያ ሰው ለመግባት ይሞክራል። እኔ ባለፈም ብያቸዋለሁ ክር በመርፌ ቀዳዳ እንደሚገባ ሁለቱ ክፍተት ስላለ ለመግባት ይሞክራል። እና መጀመሪያ ያ ቦታ መደፈን ነው ያለባቸው። ሁለቱ ከደፈኑት ቤቱ ጋርም ሾልኮ አይገባም። የኋላው ይመልሱታል። ራሱ ነው ለካ ጥፍቼ ነበረ። ለካ እነሱ ሁለቱም አንድ ናቸው መለየት አልችልም ብሎ ያ ሰው ተሸንፎ ይቅርታ ልጠይቃቸው ይመጣል። ግን አሁን እነሱ መጀመሪያ ነው መነጋገር ያለባቸው። እኔ እሷ አሽያት ልማት ሰማም እሱ አይሰማም። እንደዛ አይደለም እንደዛ የሚባል ሳይ ሳይሆን አንድ ሆነአንድ ነገር የተሳሳችሁ ነገር ለምን መሰለሽ? እነሱ መካላቸው ላይ የሆነ ክፍተት ሲገባ ብዙ ጊዜ ሰው የገባ ነው የሚበጣብጣቸው። ገባሽ? ይህ አዲስ አይደለም እኮ ከዚህ በፊት የሚባለው መጥተዋል፣ ዳኒም መጥተዋል። ብዙ ይህን እሱ ግን ተታውቆ የሚጠቀሙባቸው ብዙ ልጆች አሉ። አሁን ብሩኬ በቀደም ዕለት አይተሽ ከሆነ ነገሩ ፈተዋለ ብሎ ይቅር ተጠይቃለሁ ብሎ ነበር። ሀይሚ ጋር ተነስቶ ሄደው፣ ማለት ማለት እዚህ ጋር ስራ የሚሆን የእውነት ሆን የእውነት እንኳን ቢሆን ከሀይሚዬ በፊት የነበረው ሕይወት ምንም ማድረግ አይችልም። ማለት ከበፊት የነበረ ሕይወት ማንኛውም ሰው ላይ ቢገጥም ነገር ነው። እኔ አሁን ለምሳሌ ጓደኛ ቢኖረኝ፣ ከእኔ በፊት የነበረው ጓደኛ ልጣላው አልችልም። ከእኔ በፊት የነበረ ሕይወት ነው። ያንን ግን አሁን እዛ ውስጥ አደለ። ከዛ ሕይወት እስከ ወጣ ድረስ አልጣላም ሀይሚዬ። እነሱ መሀላቸው ሊያጣላም የሚፈልጋቸው ሰው፣ ሁለቱም ላይ ችግር አለ። ቡሩኬም ላይ ችግር አለ። ሀይሚም ጋር ችግር አለ። ችግራቸው ምንድን ነው? የራስ በራሳቸው ሳይነጋገሩ ሰው ገብቶ እየነገራቸው ነገር እየሰሙ መሀላቸው ላይ ክፍተት ይፈጥራል። እኔ ማለት ስራ ነው ይባላል። እኔ በስራው ሰላም ሆኖ ሲመጡ ነው እንጂ ስራ ነው ብዬ አሁንም አላምንም። በእውነትም ስራም ይሁን አይሁንም የእግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር የለም። አሁን ይህ መሀል ላይ የመጣው ልጅ እንግዲህ ብሩኬ ተነስቶ ነገሩን እፈተዋለሁ ሁሉም ነገር አድርጌውም ሳይሆን በቃ ሰላም ለመፍጠር ይቅርታ እጠይቃለሁ ብሎ ተነስቶ ቤት ሲሄድ እንግዲህ ይህ ልጅ አገኘው ማለት ነው። ብሩኬ ደግሞ እንደሚናደርግ ታውቃላችሁ። አንቺ አንድ ሰው የራስህ ሰው የሆነ ለምሳሌ አንቺ ልበልሽ እና አንቺ አንቺ እኔ ጋር ስትመጪ ወይ ብሩኬ በብሩኬ ቦታ ሆነሽ እኔ ሀይሚ ቦታ ሆኝም እኔን ይቅርታ ልጠይቂ ስትመጪ ሌላ ሰው አስገብቼ ብታይኝ ምን ይሰማሻል? እዛ ጋር ማለት እኔ ለሁለቱም እንትን በለብሩክ ያዳልቼ አይደለም፣ ለሁለቱም በሁለቱም በኩል እኩል አድርጌ ነው አይቼ ነው የተናገርኩሽ ያለኝ እና መሃላቸው የሆነ ነገር ችግር ሲፈጠር ያለ ነው። መሃላቸው ሊበጠብ የሚገባ ሰው ከጓደኛም ከጓደኛም ውጪ የሚገባ ሰው እነሱ ላይ አዲስ አይደለም፣ ከመጀመሪያም ጀምሮ ያንደል ነው። ዳኒ የዛኔ በጥብጦ በጥብጦ በጥብጦ አልሳካም ሲለው አልተሳካለትም። እግዚአብሔር ያው እነሱ ተለያዩ ማለት ሰው ይለያያሉ ቢሎ እግዚአብሔር አይለያቸውም። አንድ ናቸው፣ ነገም አንድ ይሆናሉ። እነሱ አሁንም አይጣሉ፣ ቢጣሉም ይታረቃሉ፣ ሰላም ይመጣሉ። ግን ፍፄ ደግሞ አሁን አንዳንድ ልጆቹ ፍፄ እዚ እዚህ ጋር ሁለቱም ወክሎ ነው የተናገረ ያለው። የብሩክም ያዳል አይደለም ለሀይም ያዳል አይደለም። እሱ ለሁለቱም የቆመው መሀል ላይ የገባው አሁን ስራ ነው ትላላቸው። ስራ ይሁን አይሁን አላቅም። ማን ነው የሚባለው? ይሄ ልጅ እኔ ስሙ መጥራት አልፈለግም። እሱ የገባበት የመጣበት አካሄድ በጣም ያስጠላል፣ ማለት ይደብራል። አመጣጡ ማለት ነው አመጣጡ፣ አነጋገሩ ያስጠላል። ከሱ ጋር መለየት ከፈለሽ እሱ ብሏት አይደለም እኮ እሱ ስላላት አይደለም እኮ ከብሩኬ ጋር የምትለየው እሱ ጓደኛዋን እንጂ እኮ ብሩኬ አይደለም እኮ ከሀይሚ ልቅ እሱን አይቀርበውም። የምትቀርበው ሀይሚዬ ናት። ማን ነው ይሄ ልጅ? አይቀርበውም እና አንዳንዴ ስልሽ ጓደኛም ሆኑ የአንቺ ጥሩነት የማይወድ የማይፈልግ ሰው አለ፣ ገባሽ? አንቺ አንድትኝ የማይፈልግ ሰው አለ። አንቺ እንድታድጊ የማይፈልግ ሰው አለ። ጓደኛ ምቀኛ ብዙ አለ። እና እኔ የዛሬ አነጋገሩ ስልሽ አይ የዛሬ አነጋገሩ ይደብራል። ሴት ልጅ ናት፣ ጠልቶ ጣር በአክብሮት አክብረው መጣች። እንደዛ ማለት አልነበረበት። እንደዚህ አይነት መጠቃቀ አነ ማለት የሆነ እጅል አነጋገሩ እኔ እንጃ ይደብራል። እኔም እኮ እኔም እኮ ይደብራል። በጣም ያናደደኝ እሱ ቦታ ነው። ጓደኛ እስከሆነ ድረስ ለሁለት ነው መቆም ያለበት፣ ለብሩክም ለሃይሚ ለሃይሚ ሳያዳላ ለብሩክም ሳያዳላ ያልተረዳችሁ ምናምን ነገር ሳይሆን እኩል ሆኖ ነው የሚሄድ ያለበት። ገባሽ መጥፎ ጓደኛ እና ጥሩ ጓደኛ ነው። ይሄ ፓርት ላይ እናንተ ይሁን እዛ ጋር የወሰዳችሁት መጥፎ ጓደኛ መጨረሻ ላይ አሁን ልክ አድርጓል እያልኳችሁ አይደለም። አሁንም እኮ ያልን እኔ ያልኩት ያለሁት መጥፎ ጓደኛ ተሳዳቢ ሆነ ትክክል ነው። ወደዛም ወደዛም ሄዶ የሚያቀሳስር ወይም ሊያባላችሁ መሀላችሁ አሁን እየገባ ወደዛኛ እየበረታታ ያለ እንደሄኑ እንደሄኑ አይነት ጓደኛ ብዙ ሰዎች ሰዎችን አይቶታል። አሁን እንደዛ ሆኖ ነው የመጣ አይኖክ ማለት ነው። ብዙ ሰዎች ትክክል ነው የሚሉ ሰዎች ደግሞ ያኛ ጋምብ ካሄደ ትክክል ነው ያ በቃ እንትን ይገለባበጣል ማለት ነው። ምክንያቱም ይሄ ተሳዳቢም የመጥፎ ጓደኛም ምን ይሆናል፣ ተሳዳቢም ሆኖ ሁለቱን ለመለያየት የሚብሉ ወደኋላ እንዲይቀራሉ እንዲ ይቀራሉ ማለት ነው። ሁሉም እንደዚህ ይቀጥላል። እግዚአብሔር ያገናኘው ሰው ማንም፣ እግዚአብሔር ያስቀመጠ ምን ይላል መሰለኝ ለእኔ እኔ እንዳልበላ የተሸጠው እንጀራ እኔ እንግድነት ይጂ ይበላለው ይላል። ይሄን ይሄ ቃል እንደዚህ ሲሉ ነው የሰማሁት፣ እና ልክ ነው የዛ ያ ያ ሰውዬ እንዳይበላ ብሎ ያንን እንጀራ እየተሸጠ ለዛ ያኛው ደግሞ እንግዲያ ሆኖ ይሄዳ እሱ ለዛ ሰው እንዳይበላ አድርጎት ምን ነው ማለት፣ ያ ሰው ምን ነገር ቢያደርግ እግዚአብሔር ፈጣሪ ያስቀምጠው ነገር። መጨረሻቸው ግን ምን ይሆናል? ይሄ ነገር ያ ተሳዳቢ ሆነ አፈቃሪ ሆነ አንዱ ጎኑም ወግ ነው፣ አንዱ ምጣል የሚፈልጉ ወደ ኋላ እንዲቀሩ፣ ይሄ ነው መጨረሻው። ካልተደፈረሰ አይጠራም፣ ይደፈር አሁን። መደፈረሱ እኮ በጣም ጥሩ ነው። ምክንያቱም ሁሉንም ነገር አስተምሮ እነሱንም አስተምሮ አትጣሉ። አንድ ጊዜ አንዳንድ ጊዜ እኮ ጣምናምን ህዝብ እየመረረንም ብንውድ ጥሩ ነገር ይዞ ይመጣል ጥሩ ነገር ይዞ ነው የሚመጣው። ምክንያቱም ሁሌ እኮ ፍቅር ፍቅር ፍቅር ፍቅር ሳሱ፣ እዛ ሰዎች መሀል ውስጥ ምን ያህል እንደሚዋደዱና ምን እንደሚጣሉ እኮ በፍቅር ሁሌ ቢመጡ መለየት አትችም። ንብኬ ምን ያህል ቦታ እንዳለው ለሆነ እና ያንንን ሰው መለየት አትችም። ምን ያህል አሁን በፍቅር እነዚህ ልጆች እስቲ አንድ ጊዜ ምሳሌ ልስጣችሁ፣ በእግዚአብሔር እነዚህ ልጆች እስቲ በመቤቴ ላይቭም ቢገቡ ሌላ ቪዲዮ በፍቅር ሲጫወቱ ሲመጡ ይመጡ፣ ምን ይላል ወይ መሻለሱ ቦታ የላትም ወይም ለሱ እሱ እንደዚህ የሚሉት የሆነ ብዙ ነገር የሚናገሩ ቃላቶች አሉ። በምንድን ነው የሚለየው? እነሱ ስጣሉ ደግሞ እሱ የልጅ እዛ ጋ ገስ ላይ የሚሆን ጌም የሚጫወቱበት ሰዓት ላይ ነው። እንትን ላይ የሚሆን ዩቱብ ላይ የሚሆን ለእሱ ቦታ ለእሱ እሱ እሱ ብሩኬ ጋር ሄዶ ወይም ሴቶችን ሴቶችን እንደዚህ እንደዚህ ብሎ ግን ይሄ ነገር ሲመጣ እንደዛ እያለ ሰው ምን እላለሁ። ብዙ ሰዎችን ቆመንቱን እየተከታተልኩ ነው

አያችሁ፣ ቅጠል ሻይ ውሃ ላይ ቅጠል ሻይ። ኦፕሴ፣ ለማን ነው የምታስረጅ? እባክሽን፣ አረ ሌላ ጨዋታ እንጫወት፣ ይቅርብን፣ ሌላ አንዴ። ቆይ ቆይ፣ ያለ የሆነ ነገር አለ፣ ማይመስል ነገር እኮ ነው እኮ፣ ሁለት ሳይሆን አንቺ እዚህ ጋ አሁን ቅድም የተፈጠረን ስላየራሽሽ ነው። ሻይ ራሱ ምን አለ ኦክሴ ኦሴ ላሳይሽና አንቺ አውሬ ውሃ ላሳይሽ ነው። ውሃ እንዴት እንዴት መጥራት እንዳለበት እነሱ መጥራት እንዳለባቸው አይደለም። ቆይ ነገሮቹ ለምን መሰለሽ ለሌላ ሰው አሁን እንደዛ አንስተሽን የምትጠጪ ከሆነ እንድን መሆን አይችልም። መጠጣታ ያደናቀፍሽ ጓደኛውም እንደዛ ነው። ቅጠሉን ቅጠሉን ትውጫለሽ። እንደ ከቅጠል ጋራ ሳይቅጠል ራሱ አሁን ለምሳሌ ይሄ ውሃ ነው፣ ይሁ ይሄ ውሃ ነው። ላሳያችሁ አሁን ይሄ ውሃ ድፍስ ነው፣ ይሁ ደርፍሷል። ይሄ ንጹፍ ነው አይደል ችሁም እንደዚህ ነው መጥራት ያለባቸው። ይኸው አሁን እየጠራ እየሄዳለው። ይኸው ይኸው፣ አየሽው። ሰዎቹም እንደዚህ ነው መጥራት ያለባቸው፣ ያው የሚታያችሁ ከሆነ ማለት ነው። አሁን ምንድን ነው በመካከል አዎ፣ በመካከል ያለውም እንደዚህ ነው ማጥራት ያለባቸው ነው። ሁሉንም ነገር ለማንኛውም ሰው ምክር ያስፈልጋል። ከጓደኛ አስመሳይ ጓደኛም የምትለይበት ያ አስመሳይም ወደኋላ እንዲቀር ሁሉንም ወደኋላ ጥሩ ጥሩ ነገራቶችን ማሰብ አለበት። መቼም እንደማይሳካ፣ መቼም የሚንጠላጠሉትም ሰዎች መቼም እንደማይሳካ፣ ይሄ የፍቅር ማጣበቂያ ማሰራ ነው። ጸባት ለምን ጸብ ሆነ፣ ለምን እንደዚህ ሆነ አትበሉ። ጸብም የሚቀኛም ሲበዛ ፍቅርን ያጠናክራል እንጂ ፍቅርን ማሰራ ውጫማ ራሱ እንትን እኮ የሚቀኛ እኮ ወይም ደግሞ አስመሳይ እኮ በደንብ እንድትሮጪ ነው የሚያደርግሽ ማሰራሽን አስረሹ ወይም ነገራቶችን አስተካክለሹ እንድትሮጪ ነው የሚያደርግሽ። ይሄ አንዳንድ ጊዜ ጠላት እኮ ወደ ወዳጅ መሳይ ብዙ አለ። ወዳጅ ወዳጅ ብዙ ማክ ወዳጅ ብዙ ነገራቶች አሉ። አንዳንድ ጊዜ ወደ ህይወታችን ንቀኛ ይኖር ንቀኛ ሳይ አንድ ነገር ልጠይቃቸው። አሁን እናንተ በሄኖክና በሀሚ ነው አስተያየት እየሰጣችኋለሁ። በፍፄ ያኔ በፍፄ እና በሄኖክ ነው አደል? እሺ፣ በፍፄ እና በሄኖክ አግሬስ ሆናለች፣ ወይም በእንትን ማለት ነው፣ በሄኖክ አግሬስ ለሆነች ያ ነገር ደግሞ ትክክል እንዳልሆነ ነው። እሺ፣ አሁን ሄኖክ ሄኖክ ማለት ሄኖክ መጥፎ ጓደኛ ይባላል። መጥፎ ጓደኛ ምን ምንድን ነው የሚያስተምረው? መጥፎ ጓደኛ መለያየት በመሀል ገብቶ በሁለት በሁለት የሚዋደዱ ሰው መሀል ገብቶ መለያየት ነው እያስተማረ ያለው ሄኖክ ማለት ነው። ፍጼ በኩል ደግሞ ፍጼ ደግሞ ፍጼ በኩል ስኔት ደግሞ ፍጼ ደግሞ ሁለቱ የሚዋደቱትን ሰዎችን አንድ ለማድረግ በማላቸው ያለበትን ነገር ሁለቱ ቁጭ ብለው ሊፈቱ ነው። ጥሩ ጓደኛ ፍጼ ነው። ህይወቱ የሚበጠብጥ ያለው ሄኖክ ይባላል። ስለዚህ ይህን ሄኖክን ደግሞ ይሄን ሄኖክን ደግሞ አሁን ቆሻሻ ውሃና ንጹህ ውሃ እንዴት ነው ማጣራት ያለበት ያለችው፣ መልስ ቆሻሻ ውሃና ንጹህ ውሃ ማጣራት ያለበት ሁለቱ፣ ያ ሁለቱ የነገር አባቶች ናቸው። ሁለቱ ናቸው። ቆሻሻን ውሃ አስወጥተው ንጹህን ውሃ የሚያደርጉት ማን ናቸው? ሁለቱ ናቸው። እነሱ ብቻ ናቸው። ስለዚ፣ አዎ እነሱ ብቻ ናቸው። ይሄንን ደግሞ እራሳቸው ነው የሚያውቁት። እኛ እናቅም። ያኔ ሁሉ ነገር ያውቃሉ። ብዙ ነገር አሳልፈው የመጡት ልጆች ናቸው። ይሄማ ተራ ነው። እንኳን ይሄ ተራ ነው። ብዙ ብዙ ብዙ ነገር ከሀገር የሚያስወጣ ነገር፣ ብዙ ነገር አልፈው የመጡት ልጆች ናቸው። እንኳን ይሄ ማለት ነው። ስለዚህ ይሄ ደግሞ ቀላል ነገር ነው። ያለፈም ታሪክ ከሆነ እኔ ከአንተ መስፋት እፈልጋለሁ፣ አንተ ንገረኝ ካለች ራሱ ይሄ ቀላል ነገር እኮ ነው። የአንድ ቀን የሚፈታ ነገር ነው። በአንድ ደቂቃ የሚፈታ ነገር ነው። ስለዚህ ይሄዱበት አለ። እነሱ ወደ ቀልባቸው የተመለሱት ቀን ሰላ ለመሆኑ ይምጡልን ለኛ። እኛ መከር ናቸው ዘከር ናቸው ተናገር ምናል። ለራሳችን ጊዜ እየሰጠን አይደለም ለነሱ ነው እየተናገርነው ያለ ነው። ሚዲያ ሁሉ ለነሱ እየተጣላ እርስ በራስ እህት እህት አማሞች እየተጣሉ ነው። አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ እየተባባለ ያለው ለማን ነው? ለነዚህ ሁለቱ ልጆች ናቸው። ግን ይህንን ደግሞ ማወቅ ያለባቸው ሁለቱ ናቸው። ለምን በቃ በእኛ መሀል ያለበትን ችግር ሃይሚዬ ማወቅ ከፈለግሽ እንዲህ እንዲህ ነው ካላስ በአንድ ደቂቃ ውስጥ

ምትባት አደለም ማናሽ ወረደች አየሁ የምትባል ተቀባብሎ እየተሳደቡ ነበር። ልክ እንደገቡ ማለት ነው። ደስ ላይ በማናውቀው ነገር ነገ እነሱ አንዱ ነው የምናየው ነገር፣ ስድብ ምንም ጥቅም አይደለም። ዋና ፖይንቱ አንድ ነገር ልንገርሽ፣ ኦብስዬ በዚህ በኩል ሀይሚዬ በማንም እጅ እንደማን ታነሳ ጠንቅቀሽ ታውቂያለሽ። ነገሩ ባያናድዳ ነገሩ ባይሰማት እጅ አታነሳም ሀይሚዬ፣ ታውቂያለሽ። ከዚህ በፊት ምን እንደምትሆን ለብሩኬ ጓደኞቹ ማለት ነው። እጅ አታነሳም ሀይሚዬ የተናደዱ ስለዚህ አክ አመን ነበረበት ትብለሻል እና ይሁን አዎ ያመጣጠው የተናገረው ዛሬ ማለት ነው ኦብሴ ይቅርታ እያረግሽኝ ማለት ነው ይቅርታ እያረግሽኝ ሄኖክ የሚባለው ሰውዬት ትክክል አልሰራም ሴት ልጅ አጥፍተሻል አንቺ ይቅርታ ጠይቅ አንተ ይቅርታ ጠይቅ አይባልም አይደለም እኔ እሱ የተረዳሁት ምንድን ነው ጥፋት ያየሁበት አንቺ ይሄን ነገር ሰበብ ፈልገሽ መለየት ከፈለግሽ መለየት ነው ማለት አሁን ያለው ነው። አስተያየት መስጠት ይፈቀዳል። አስተያየት ስጡ ከተባለ ሰው ልጅ የተሳሰተውን አስተያየት መስጠት አለብን። እኛ አንተ እንደዚህ ነህ አንተ እንደዚህ ነህ በዚህ መንገድ ተመለስ በዚህ መንገድ አስተካክል ማለት ነው። ሌሎች እጅግ አሁን እኮ ያሰረዳሽ ነገር አለ። እነሱ እ እየተሳደቡ ነው። ምን ሆነሻል? አይ ማሳደብ አለ እ እዛ ቦታ እኮ አሁን እኮ እነሱ ተቀባብሎ እየተሳደቡ ነው። አሁን እኔ የደረሱባት ተገባል። ኖ ስድብ አይደለም ስድብ ሁ እዚህ ሳልገባ ዝንብዬ ያ ቦታ የለሁም። እኔ እኔ ከእናንተ ውጭ ገብቼ አላውቅም፣ ግን ከታች የኛ ቤት ነው። አሁን ይኸውልሽ አዩ አዲስ ነው ሁለቱ ብቻ። እና ያን እንደዛ ነው። ትክክል እንዳልሆነ ልጁ ልክ ነው እያልኩ አይደለም። አሁንም እኔ እንትናን አልደገፍኩም እኮ ኤኖክን አልደገፍኩም፣ ድግ ደ አይደለም መጥፎ ጓደኛ ሆኖ ስለመጣት ትክክል አይደለም። ሁሉንም ላይ ካወራ ነው አራቱም ላይ አስተያየት ከሰጠ ነው አስተያየት እንሰጣለን፣ ግን ደግሞ መሳደብ አይደለም ለማለት ነው መሳደብ አስፈላጊም አይደለም። መሳደብ አስፈላጊም አይደለም። አንዳንድ ጊዜ ነገሩ ያናድዳል፣ ግን ቢያናድድም አትሳደቡ። ነገሩ ያናድዳል፣ ቢያናድድም ግን ስድብ አይደለም፣ አስተያየት ስጡት። በቃ ሌላ ነገር አይደለም። አሁን እኔ ወደ እኔ መጣች ማለት ነው። ሌላ እኔ የተሟገድኩት ያለውት አሁን ይሄ ብቻ ነው። ገባሽ? ማንኛውም ሰው እዚህ ጋር ሲሰው አትቀባበሉ። ይሄ ሁላችሁ አትቀባበሉ። አንዱ ሲሳደብ፣ አንዱ እየተቀበለ ከሆነ ሁሉም ነገር እየተበላሽ፣ ስለዚህ አትቀባበሉ። አዲስ የእኛ ጋር የምትገቡ ልጆች ደግሞ አንዱ ከእነ ትክክል መሀል የሆናችሁት ነው አይደለም። እዚህ ቤት ትችል አትቀባበሉ፣ አትሳደቡ። የፈለጋችሁትን አስተያየት መስጠት የፈለጋችሁን ይሄ ነው ይሄ እዚህ ጋ ቦታ ጥፋት፣ ለምን እንደዚህ ያደረገ ብላችሁ አስተያየት መስጠት መስጠት ነው። ግን ደግሞ ማንኛውም ከመሬት ተመስቶ መሳደብ እና ከዛ ሰውዬ ጋር እኛ ከተሳደብ ነው ምን ሆነ የተሻል ነው፣ የተሻለም ሰዎች አይደሉም። እኔ ጨርሻለሁ። ይሄ ብቻ ነው። እኔ ለታ የፈጠረ አሁን እዚህ ጋር ቆጥ ትንሽ መሳደቡ ለምን መሰለሽ፣ መጨረሻ አይተን መጨረሻው ገምግመን ተረድተን መናገር ጥሩ ነው፣ ግን አሁን መጨረሻ ቁም ሳናይ መጀመሪያ መሳደቡ አግባብ አይደለም። እና በዛሬ በሱ የወሰድንበት ምንድን ነው ሴት ናት መለየት ሰበብ ፈልገሽ በዚህ መለየት ከፈለሽ መለየት ነው ሲል፣ ይሄ ነው ብቻ እኔ እሱ ላይ እንትን ያልኩበት፣ እንጂ ሌላው ነገር አነጋገሩ መጀመሪያ እራሳቸው ይፍቱት እንዳለውም ይፍቱትና ይጨርሱትና ሌላው እንትን እንላለን በእነሱ ዙሪያ ማንንም ሳይገባበት ማንንም ነገር ሰው ሳያስገቡ የአም ልጅ ሳይገባ ማንንም ሳይሆን እራሳቸው ብቻ ነገሩ ፈተው ጨርሰውት፣ ከዛ ሌላ ወገን ቢገባ ያ ልጅም ላይ ይቅርታ ለማለት ብሩኬም ይቅርታ ይበል፣ የአም ልጅ ይቅርታ ይበል። መጀመሪያ ያጠፋ በመጀመሪያ ስናየው ብሩኬ ይቅርታ ልጠይቅ ብሎ ሄደ ሄደ በስርዓት አበባ ይዤ ልሄድ እና ይቅርታ ልበላት ብሎ ሄደ። ይቅርታው ሲሄድ ይሄ ልጅ አለ ታምሜ በመንገድ ወድቄ ይዞ ይመጣ አለች። እሺ አመጣ። ወንድ ልጅ ነው በእርግጥ ፍቅረኛ

አሁን መናገር ያለብሽ ሄኖክ እና ሃይሚ ጋ ነው። ሄኖክ የተፈጠረ በሃይሚ ለሃይሚ የፈጠረው ችግር ሄኖክ ጋ ብቻ ነው። ብሩኬ ዛሬ ትክክለኛ መንገድ ነው የተናገረው። ስለዚህ በብሩኬ ምንም ምንምሲም ትክክለኛ ነው፣ ብሩኬም ትክክለኛ ነው። ስለዚህ ሄኖክ ሄኖክ ሃይሚ ላይ የፈጠረ ችግሩን ብቻ ተናገሪ። አዎ አሁን እኮ ያውልሽ ሴት ልጅ ናት ጠርቷታል። አክብራው ሄደች አክብራ ሄደች፣ በአግባቡ ለምን ወንድ ልጅ ነው ጠራት። ለይ ልጠይቅሽ ብሏል። አክብራ ሄደች። ጥሪዋን አክብራለት ሄደች። ከሄደች በኋላ ምንድን ነው ይሄ ነገርስ? እንዴት ነው ይሄ ነገር? እንዴት እየሄደ ነው? ሃይምዬ ጥሩ አይደለም እኮ ነገሮቹ እኮ እንደዚህ አይደለም እኮ መፈታት ያለባቸው። ልጁም እኮ ጥፋት አለበት። እኛ ከሱ የተጣላ ነው ይሄን ጥፋት አይተንበት ነው። እኛ አንቺ ጋር እንዳይገባ ነው የአንቺን መሀ የአንቺን ህይወት እንዳይበጠብጥ ነው የአንቺን ህይወት በኋላ የአንቺን ህይወት ሲበጠብጥ ቡሩኬ አያስችለው ግን አሁን ይሄ የእኛን የተደባደብ ነው ከሱ የተጣላ ነው፣ የአንቺን ህይወት እየበጠበጠ ስለሆነ ነው። ይሄ ልጅ ከህይወቱ ከእኛ መካከል እንዴት እናስወጣው? ማስወጣትስ እንዴት ነው የምንችለው? ሀይሚዬ እንዴት እናድር ማለት ነው የነበረበት ከተሳሳት ትመልሽኛለች። ከዛ ይሄ ትክክለኛ መንገድ አይደለም፣ ልጁ የመጣ አመጣጡ ትክክለኛ አይደለም። ንኑር ብሎ ልብሱ ይዞ መጣ፣ ግን መጣላቱ አሁን ይሄ ልጅ እንዴት አድርገን እሺ እንመልሰው ሃይሚዬ ይሄ ልጅ እኮ እንዴት አድርገን የትኛው መንገድ ነው መመለስ የምንችለው ብሎ ነው መናገር ያለበት። አንቺ መለየቱ ፈልገሽ ከሆነ መለየት ነው ማለት ይሄ በጣም የማንም ቅስም የሚሰብር ነው። እንኳን ለሃይምን ለእኛም አይም ቦታ ነው የተናደርኩት። በጣም አይምሮአችን ነክቶታል። እንኳን ለሱ ማርያምን በጣም እኔ ራሱ በጣም ነው የተናደርኩት። አዎ፣ የስራም ቢሆን የምንም ቢሆን የምን መለያየት ነው አለችው እኮ እሷ። የምን መለየት ነው አለችው እሷ። መርሰት አለች። ግን ቢሆንም ይሄ ልጅ በአንድ በኩል ስታዩ ሰዎችን ገብተው በህይወታችን እንዴት እንደሚያከፋፍሉን በዚህ ማየት ትችላላችሁ። ህይወታችን ላይ ገብተው ባልሆነ ቦታ ገብተው ህይወታችን እንደሚበጠብጡት ህይወታችንን ምስቅርቅሩ እንደሚያወጡት በዚህ መረዳት ትችላላችሁ። ለዚህም ለራሳችሁም ትምህርት ውሰዱበት። አሁን ዝም ብላችሁ ለሰውም ሳይሆን እኔስ ቢሆን ይሄ ነገር እንደዚህ ሲመጣብኝ እንዴት ነው ተጋፍጭ ማልፈው ይሄ ነገር ክፍተት አግኝቶስ እንዴት ነው በእኔ የሚጠቀመው? እንዴት ነው በእኛ ህይወት እሱ ለካ አስታራቂ መስሎ በእኔም በኩል ሆኖ በእሱም በኩል ሆኖ ለካ እኛን በመሃል ገብቶ ህይወታችንን እየበጠበጠው ነው ብላችሁ ለራሳችሁም ትምህርት ውሰዱበት በዚህ ነገር ላይ ቆም ብላችሁ ለራሳችሁ ማሰብ እሱ አይደለም መናገር ያለባችሁ። የራሳዬስ ምንድን ነው በዚህ ነገር፣ እኔ በህይወቴ ይሄ ነገር ቢመጣብኝ እንዴት ነው ተጋፍጬ ማልፈው? እንዴት ነው ውስጥ